እሺ ቤተሰብ፣ እንግዲህ እንደምትመለከቱት አሁን ዘይቱንና ስኳሩን እንዲሁም ጨውን አድርጌ በደንብ አድርጌ እንደዚህ በደረቁ ማለት ነው አዋህደዋለሁ። እንደምትመለከቱት እንደዚህ ዝም ብሎ ልናል። በደንብ አድርገን እንደዚህ በደረቁ ትንታል ነው በኋላ ከዛ እዚህ በብርጭቆ ያቀረቁ ባህል ላይ ትንሽ ጠብ እያደረግን በደንብ አድርገን እናሸዋለን ማለት ነው። በደንብ አሁን እንትን ብየው እመለሳለሁ። እሺ ውድዎቼ እንደምትመለከቱት እንግዲህ በደንብ አድርገን አዋህቸዋለሁ፣ በደንብ አድርጊያቸዋለሁ። አሁን በንጹህ ጨርቅ ወጣል እንዲሁም ኪሳል ብሽ ሸፍኝ ያስቀምጠዋለሁ ማለት ነው። በአንድ ለ10 አምስት ደቂቃ ያህል ሸፍኝ ያስቀምጠዋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እሺ ቤተሰብ፣ እዚህ ጋር ምን እንትን ቢ ላይ ጥሩ ነው። ካሜራ እንደ ማለትም ቪዲዮ እያደረኩላችሁ እንደሆነ ራስ ስታደርጊው ዳምጭ ቆርጬ ትዝ አለኝ አይገርማችሁ። ለማንኛውም ቆር እንደዚህ ዳምጬ ቆርጬ እንደምትመለከቱ ዘይቱ በጣም መጋል የለበትም። ትንሽ ሞቅ ሲልልኝ በዘይት ስለሆነ የምጠብሰው በኦቨን አይደለም። እንደ ዘይቱን እንጀርበዋለሁ። በጣም አልሞቀም፣ ምክንያቱም ከዘይቱ በጣም ከጋለ ያቃጥልብናልና እንደዚህ እንደምትመለከቱት አንዳንዱን ጣል ጣል አድርጌበታለሁኝ ጎረድ ጎረድ አድርጌ በአራት ማዘን የቆረጥኩት፣ በጣም በጣም የሚጣፍጥና ገር የሆነ ዳቦ ቆሎ ነበረ። በጣም ወድጀዋለሁኝ፣ ጓደኛዬም በጣም ወደዋለች። አሱር ላይ ወይም እንደዚህ ሲደብረን ቁጭ ስንል በሻይ ያፈላል እንደዚህ የቆረጠ መደበር አድርገ ነው ነበር። በጣም ቆንጆ፣ ጣፋጭ፣ ቀላል፣ ፈጣን ነበር። እንግዲህ እንደምትወዱት አልጠራጠርም። ሞክሩት እናንተ እና በዚህ መልኩ ነው የጠበስኩት። ጋይስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያደረጋችሁ አበረታቱኝ። እንዲሁም አብራችሁ ስለ ነበራችሁ ከልብ አመሰግናለሁ። የ ለዚህቱ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮቹ ከልብ አመሰግናለሁ ቤተሰቦቼ። እና ይሄን ይመስላል እንግዲህ አብራችሁን ቆዩ እስከ መጨረሻው። እውነት በጣም በጣም ቆንጆ ነበረ። እንደዚህ ብራውንድ ክለር አድርጌ ነው የጠበስኩት ማለቴም በጣም እንደዚህ እንትን ወርቃማ ሲሆን ልኝ ነው ያወጣውት ያወጣሁት ግን እንትን ማለት አለባችሁ በደንብ በማንኪያ እንደዚህ እንትን እንዳይልባችሁ ማለት ነው። በአንድ በኩሎቻ እንዳይበስል ማገላበጥ አለባችሁ። እንደምትመለከቱት እኔም መጥበሻው በመጥበሻው ትንሹ ትንሹ እንትን ስለሆነ የተጠቀምኩትን ያው ትንሽም ስለሆነ ያቦካሁት የቆረጥኩትም ዳቦን ዳቦ ቆሎን ወይም ብስኩትም ማለት ነው አላኩላ ለኔ ዳ ብስኩት ነው ብዬ የቆረጥኩት። እንግዲህ ዳቦቆሎ ቆሎ እንኳ አይደለም፣ ዳቦ ቆሎ ፍልጥ ፍልጥ ያክላል። ለእናት ለኔ ኮሜንት ላይ ላኛው ወዶት በጣም ግን ገር ነበር፣ በጣም ጣፋጭ ነበር። እናንተ ሞክሩት እንደምትወዱት ተስፋ አደርጋለሁ። ቤተሰብ በቃ እኔ በጣም ወድጄዋለሁ። እንደዚህ ሲደብረን ምናምን ብቻ ቆረጡ ያደረ እንደዚህ የልባ ውስጥ አድርጋችሁ መቆርጥም ትችላላችሁ። በሚደብራችሁ ሰዓት ሻይ ስትጠጡ ቀለል ያለ ነው። ለቁርስ ለራሱ ሆነ እንትን አልበላም ካላችሁ ይህንን መብላት ትችላላችሁ። እንደምትመለከቱት እንግዲህ እንደዚህ እንትን እያልኩት ነው። ብቻ እንትን ማለት አለባችሁ፣ ዝም ማለት የለባችሁም። እንደዚህ በዚህ በጎን በዛም በዚህ እንትን እንዲል በሁለቱም በኩል እንዲበስልልን ያው ዘይቱን ማንትኑም በማንኪያ ምንትን ማለት አለባችሁ። አለ ኩል ያህል እዚህ ጋር ላወጣው ነው ጋይስ። ዋው ለዚህ ብራውን ከለር ነው ልናል የሚያምረው። እስኪ ከስንቱ ስንት ሰጥታላችሁ? አለ ኩል ያህል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ፕሊስ። ላይክ የለም ላይክ አድርጉ። ላይክ ደግሞ አይከፈልበትም። ብዙ ጊዜ የምለቃቸው ቪዲዮዎች ላይክ እያደረጋችሁ አይደለም? ፕሊስ ላይክ አድርጉልኝ ጉዶችዬ፣ ማለት ነው እና እንደዚህ አውጥቻለሁ። እንግዲህ ተመለከቱት፣ በጣም ነው ድርቁት። አታ ተኩሶ ነው መቆርጠም የጀመረው። የረቢ አላከለል ሳይበር ድራሱ ነው ማለት ነው መቆርጠም የተጀመረው። እና ይሄን ይመስላል አሁንም እንግዲህ እየጠበቅኩ ትገኛለሁ። ግን ባንድጄ ካሜራ ይዤ ባንድጄ ደግሞ እንትን ስለሆነ ትንሽ ከበድ ይላል። እውነት ለመናገር በጣም ይከብዳል። ግን ያው አልሐምዱሊላ በዚህ መልኩ አጠናቀነዋል። በሌላ አዲስ ቪዲዮ እስከምንገናኝ ባይ ብያለሁ። እንግዲህ ይሄን ይመስላል መጨረሻው ላይ። በጣም ወድጃዋለሁ እኔ በጣም ጣፋጭ ነው። አራማዘን ነው የቆረጥኩት። ያው ስዳም ጣላ ላሳየኋቸውም ሶሪ ሌላ ምሰራላችሁ ቪዲዮ ካለ ሌላ ማየት የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ በኮሜንታችሁ መሰረት ሰርቼ ማንኛውንም ነገር ሞክሬ ቪዲዮ ለቅላችኋለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኔ ማበረታታት ነው። ለምታበረታቱኝ አብራችሁን እስከ ዛሬዋ ቀን ድረስ ከጎን ስላላችሁ በጣም በጣም አመሰግናለሁ ጋይስ፣ ሹክረን፣ ባይ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካምነት ለራስ ነው። በቃ ላይክ አድርጉልኝ ፕሊስ ማለት ነው፣ ጋይስ ላይክ አድርጉ። በጣም ገርሎ እንደምትመለከቱ ታያችሁታል። እየሰባበርኩ ነው። በጀራሱ በጣም ነው የወደድኩት። የምር ሀታ ጓደኛ በቃ ምን ልበላችሁ ነው። እስኪ ላይክ አድርጉ። ላይክ እያደረጋችሁ ቪዲዮዎቼ ማለት ነው በቃ ላብዛባችሁ። እወዳችኋለሁ፣ አከብራችኋለሁ። መልካሙ በሌላ ቪዲዮ እስከምንገናኝ ይገናኝ። ቻው ቻው ብያለሁ ጋይስ ቴንኪዩ። ይህን ይመስላል እንግዲህ ዋው! ማሻአላህ ተባረክ።